ቤት ተከራይተው ጫንቃ ላይ በወንድ ጫንቃ ላይ የሴት ልጅ ማህፀን ላይ እንደ ኮሶትል ተጣብቀህ ደሟን የም አሁን ቅድም ተናድጃለሁ፣ በዲቦራ ለምን በውስጥ ነው ስንቀጣጣኔ እኔ ቅጣት ስለማልቀጣ ስቀጣለት ምናምን ምናምን ምናምን እያለን እያለን ቫይራል ወጣ እኮ፣ ምስትከከል የለም እኮ የፈለገ ቢሆን ምንድን ነው መጠየቃት ስለ ማለት ነው የምንወደው ወንድማችን ኦት ኢዝ ኔም ሰይፉ፣ ፋልታውን ላይ አልቀርም ማለት ኦኬ። ሰሞኑን እጅግ እያነጋገረ ያለው እና ከባድ የተባለው ቅጣት ብዙዎችን እርስ በርስ ከጌመሮች እያጣላ እና እያቀያየመ ያለ ጉዳይ ሆኗል፣ ማለት ነው። የሉሲዎቹ ጉዳይም ቪዲዮ ወጥቷል ማለት ነው፣ እርስ በርስ የተሳሳሙ ምናምን አይነት ነገር እና ሌሎች እጅግ አነጋጋሪ ሆኑ ጉዳዮችም ሰብሰብ አርጌ ይዤ መጥቻለሁ። ሀሳባችን እንለዋወጥባቸዋለን ማለት ነው። ኮሜንት ሴክሽን ላይ እንዳጠፉ ማለት የተሰማችሁን ነገር አስቀምጡ። አዲስ የሆናችሁ እንደዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። ላይክ እና ሸር እንዳይረሳ። ወደ ቪዲዮ አይተን እንመለሳለን። ይመቻችሁ። ስሙኝ አይኖ አንዳንዱ ምናምን ያስመ እኔ እንደዚያ ስለማልችልም መቤቴ ከነገርም እየሸሸው ነው ያለውትኝ ግን ላይክ ዞሮ ዞሮ ወደ እኔ ነው የሚመጣው። ነገሩ ተረዳችሁኝ። ላይክ ውስጥ የሚያወሩት ሰዎች ሌላ ውጭ የሚያወሩት ሌላ ምናምን እኔ እሱን ይደበረኝ። አሁን ቅድም ተናድጃለሁ በዲቦራ ለምን በውስጥ ለሶስት እንጫወታለን ምናምን ተባብለን እናንተ ቀድማችሁኝ፣ ግቡን ስለማረፍድ ብዬ እነማሜ ሁለታችሁ ግቡ በመጣው ሰዓት ለሶስት እንጫወታለን። አሁን ለሶስት ይደብራል ምናምን ለሁለት እንጫወታለች። ግራ ገባኝ። ገባችሁ ውስጥ የሚያወሩት የሌላ ውጭ ለዛ ነው እኔ ኮንፊውዝ ላይ መሆኑ እና ውጭ ላይ እንደ እብድ የምታየው ለዛ ነው ምናገደ። እሺ ውዶች እንጂ ሌላ ነገር አይደለም። ነገር አምጥታለች። ዲቦራን የሚያስተካክል የለም እኮ የፈለገ ቢሆን ሁሉንም ትፈልጣለች። በምንም ሲሞቅ የምትሄድ ሲቀዘቅዝ ዞር የምትል የማትል ነት በጣም ምስኪን ሴት ናት። እኔ ለእሷ ምስክር በቃ ቸው እሷ ወታ እኔ የምቀመጥበት ቲክቶክ የለም። እሷ ከገባች እገባለሁ ካልገባች አልገባም። ለነበረን ጊዜ አመሰግናለሁ። አይነው እንደምጠሉኝ አውቃለሁ። አብዛኞቻችሁ ምናምን እንደማልመቻችሁ ምናምን አውቃለሁ እንደምጠሉኝ ማለት ነው። በደሌን ያን ያህል ምን እንዳጠፋው አላውቅም። ይመቻችሁ። ኤኒዌይስ መልካም ምሽት። ዝም ብዬ ነው ዛሬ የሚገባውት። ይመቻችሁ። ባይ ጉድናይት። ደህና ደሩ። ከሰው የሚቆጥረው ሰው ነበር እንዴ ከኔ ጋር የተጫወተ ምናምን ከዛ እንደዚህ አንዳንድ ስል ስንቀላለድ ምናምን ስንጫወት ስንቀጣጣ ኔ እኔ ቃ ስለማልቀጣ ስቀጣለት ምናምን ምናምን ምናምን እያለን እያለን እኮ። ሀቅ ማን የሚጠላኝ ሰው አይከድም አይደለም። የሚወደኝ ሰው የሚጠላኝ ሰው ይሄ ሀቄ ነው። አንድ ብንገበገብ ኖሮ አንድ ቀን አላርፈም ነበር ከላይፍ አንድ ቀን አንድ ቀን ላይ ባልዘልም ነበር ጋብጋባ በሁለት ጊፍት ማለት ነው። ኧረ ቲክቶክ ኧረ ቲክቶክ ለሰት አምሳለት አይ ዶንት ኖ ዋን ኦፍ ዘ ቱ ምንድነው መጠየቅ አትችልም ማለት ነው። የምንወደው ወንድማችን ኦዋት ኢዝ ኔም ሰይፉ ፋልታውን አልቀርብም አለ። ኦኬ አልቀርብም አለ ይመጭ እንዲ ሌላ ቦታ። ይሄ እኮ ነው የኛ ችግር፣ የአበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ላጋ ከቀረበ ጸብ ትፈጥራላችሁ። አበሻ እንደዚህ ነው። መብት የላትም እንዴ? አቅርባ ጠይቃ ተወያይተው መሄድ አለባት። እኔም እኔ መሰገጥ ፈልጋለሁ ብሎ ያሳመናት፣ ነገር ግን አስቆኛል። ከዚህ የተሻልች ትመስይኝ ነበር። አምሰለት ሙጭ መሰገጥ ማለት ምን ማለት ነው ብለሽ መጠየቀሽ ራሱ ሰገጥ የሚለው አባባል ምንድን ነው ይህን መጠየቀሽ ራሱ ያስቃል። ምን የከተማ ልጅ አደለሽ እንዴ? ሰገጤነትን አታረፊው እንደው አዶናይ መጥቶ ሰገጤነትን ያስተምረሽ። ሰገጤነትን አዶና እያስተምርሽ። ወይኔ ሄዶ ተበላ፣ ወይኔ በላቸው፣ ወይኔ በላቸው። እሱ ኮንቴክስት ነው የፈለገችው፣ ማወቅ የፈለገችው በእሱ ኮንቴክስት። በጣም የሚያስቀኝ እሱ ነው። አዶናዊ ሰገጤነትን ያስተምርሽ። ማይሆን ነገር ባይደረግ ጥሩ ነው። ልጁ የካናዳ ሕይወቱን እናውቀዋለን። ማንም ያውቀዋል። ካናዳ ላይ ያለ የሆነ ነገሮች ሴቶችን ቆንጅዬ እንደዚህ ምናምን ምናምን ይላል። ከዛ የተረፈ ምንም ነገር ስፖርት ላይ ጎበዝ ነው። ግድ ጥሩ ቁመና አለ፣ ስፖርት ይሰራል፣ ጎበዝ ልጅ። ከዛ በተረፈ ምንም ኳሊቲ የለውም። እውነቱን ነው የምነግረሽ እና ሰገጤነት እንደ ጥሩ ነገር ታይቶ ኤክስፕላኔሽን ሲመጣ በጣም አስቆኛል። እኛ ሰገጤ ሰገጤ ነው። ኤክስፕላኔሽን ፋርነት ነው፣ ፋርነት ነው አለቀ። አይን የወጣ ፋራነት ነው። ማንም ሰው ካልቸር አለው። ባህል አለን፣ ኢትዮጵያውያን ባህል አለን። የራሳችንን የቻል ነው። አዲስ ነገር እሱ ይዞ ሊመጣ የሚችለው ምንም ነገር የለም። እና መጠየቅሽ ጥሩ ነው ግን ሰግጥ ገግም ማለቱን ኤክስፕሌን ሲያደርግ ድሮስ እሱ በጥሩ እንጂ ኤክስፕሌን የሚያደርግልሽ በመጥፎ ነው። እንደ መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው ስድስት ሰባት ሆኖ እስከ አስርም ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በጣም በቃል በቃል የተናገረች ድምጽ አለን። እሱ እና እኔ ያው በጣም ይዘገንናል። ቀለበት ያደረገችው ወጥቻለሁ አለች። ይቅርታ ይደረግልኝ፣ አዎ አድርጌያለሁ፣ ስህተት ነው። ወጥቻለሁ ብላ ነው ሳውቀው አላ ተጣጥ ስለ አለች ፈጣሪ ይሄኛው ደግሞ ሌላኛው ድምጽ አሁን ቅድም ያወራው እሱ አንድ የጀመርኩት ሱ ሆነብኛል። ተሰማታለሁ ድምጿ እናስማለን እሷ ና እኔ ሊጉም ቢዘጋ ምንም፣ እኔ አሉ ምስኪኖች አሉ ቤተሰቦቻቸው ቢፈርስም ሊጉ ችግር የለም አሉቲ። በጣም በጣም ሾክ ነው እናጠራዋለን። የሚታወቅ ነገር ነው። በስድስት ወር በአራት ወር እንደ ባህል ይዘውት የመጡት ነገር ነው። የተናገረ ነገር የለም። እኛ የሚደርስብንን እናቃለን። የሚያቀዱልንን እቅድ እናቃለን። ያስገድሉን እንደሚችሉ እናቃለን። ግን በቃ ይሄን አድርገን ትርድማ አይደል? ብሞት አይቆጨኝ ምንም ይቆጨኝ፣ ማርያም ምንም በእውነት እኔ ብሞት አይቆጨኝ። በጣም እውነት እውነት። በጣም በጣም የኢትዮጵያ የሴቶች እግር ኳስ አስረጣኞች ማህበር አስቸኳይ የተባለ መግለጫን አውጥተዋል። ከሰሞኑ እንደምናስታውሰው በተለያዩ የማህበራዊ ትስር ገጾች በተለይም ደግሞ በሲዲ ስፖርት በኩል ከነ ማስረጃው ሳይቀር በኢትዮጵያ ሴቶች እግር ኳስ ተጫዋቾች በኩል እየተፈጸመ ያለውን ፀያፍ ተግባር እየሰማ እንዲሁም ደግሞ በተለያዩ ማህበራዊ ትስር ገጾች ላይ እየተመለከትን ነበረ። በዚህ ጉዳይ ላይ ማህበሩ ሰፋ ያለ መግለጫን ሰጥቷል። ይህን ነገር እየፈጸመ ያሉ ሴት የእግር ኳስ ተጫዋቾች በህግ እንዲጠየቁ፣ ማገገሚያ እንዲገቡ እንዲሁም ደግሞ በምክር እንዲታረሙና እንዲስተካከሉ ሲልም እንግዲህ ውሳኔ ማሳለፉን አሳውቋል ማለት ነው። በተጨማሪም ማህበሩ ይህንን ጉዳይ ስንጮለት የነበረ ነገር ነው፣ ነገር ግን አሁን ላይ አጋዥ ማግኘታችን እጅግ የሚያስደስት ነው ሲልም ተነግሯል። ማህበሩ በምን አይነት ጉዳይና ሁኔታ ላይ እንዲሁም ደግሞ በምን አይነት አጋጣሚ ሲጮህ እንደነበረ ግልጽ ባያደርግም ይህን ነገር በጥቂቱም ቢሆን እንደሚያውቅ ጭምር ፍንጮችን ሰጥቷል ማለት ነው። መንግስትም እንግዲህ በዚህ ጉዳይ ላይ ጣልቃ ገብቶ እየሰራ እንዲሁም ደግሞ አቅጣጫዎችን እንዳስቀመጠም ጭምር ተናግሯል። በዚህ ጉዳይ ላይም ከበርካታ ተቋማት እንዲሁም ደግሞ ግለሰቦች ጋር ውይይት እንዳደረገ ጭምር ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ ከሴቶችና ማህበራዊ ጉዳዮች ሚኒስትርና ከስፖርት ኮሚሽን ከኢትዮጵያ ሴቶች እግር ኳስ አሰጣኞች አሰልጣኞች ማህበር ከኢትዮጵያ ስፖርት ደጋፊዎች ማህበር እንዲሁም ደግሞ ከሲዲ ስፖርት ጋዜጠኞችና በጉዳዩ ላይ የሚመለከታቸው አካሎች ውይይት እንዳደረጉ ጭምር ተነግሯል ማለት ነው። ይህ ጫቃ የሴት ልጅ ማሀፀን ላይ እንደ ኮሶትል ተጣብቀህ ደሟን የምትጠጣውን ውሃ የምትበላውን ምግብ እየመጣት ከነ የተፈጠርከው ወደዚህ ቻለም የምትቀላቀለው እሷ አመጣ ገፍታህ ነው ግን የእሷ ደረት ላይ ተጣብቀህ ጡቶቿን እየመዘመዝክ ነው አስንችለህ፣ ከቤትህ እስክትወጣ ድረስ ካልሲህን፣ ፓንትህን ሳይቀር እያጠበች የምታሳድግህ እናትህ ናት። አድጊያለሁ ብለህ ስታስብ ደግሞ ቤተሰብ መመስረትን ትፈልጋለህ፣ ማግባት፣ አይንህን ባይን ማየት ትፈልጋለህ። ያኔ ጫንቃነትህ ከእናትህ ወደ ሚስትህ ይተላለፋል። አሁን ደግሞ ፓንትህንም ካልሲህንም ሳይቀር ሚስትህ እያጠበች፣ የምትበላውን ምግብ እያሰበች፣ እየሰራች፣ እያበላች ከዚህም ከዚያም ለቃቅመህ የምታመጣላትን ገንዘብ መንዝራ መናዝራ ቤት ሰርታ ትሰጥሃለች። አይንህን በአይንህ እንደፈለግከው ታሳያለች። ዘርህን ታስቀጥልልሃለች። በሰው ልጅ ታሪክ ሴት ልጅ የወንድ ጫንቃ ላይ ተቀምጣ አታውቅም። ወንድ ነው የሴት ጫንቃ ላይ የሚቀመጠው። ወንድ ነው የሴት ልጅ ጥገኛ። ወንድ ነው የሴትን እጅ የሴትን እግር የሴትን ሰውነት ሲያይ ሲጠብቅ ከሷ የሚኖረው። አሁን ታስቁኝ። እንዲህ ምታስቡ ሰዎች ሴቶችን የቤት መቤት ስለሆኑ የወንድ ጥገኛ አድርጋችሁ የምታዩው ሰዎች እሱ እኮ ገንዘብ ብቻ ነው የሚያመጣው፣ ሌላ ምንም ኮንትሪቢዩት የሚያደርገው ነገር የለም። ስሜታዊ ጫናውን አካላዊ ጫናውን ኢቨን ሴክሹዋል ጫናውን የምትቋቋመው ሴት ናት። ኢሞሽናል ሜንታል ፊዚካል ሌበር ከዘጠና ፐርሰንት በላይ ኮንትሪቢዩት የምታደርገው ሴት ናት። ፕሮቫይድ የምታደርገው ሴት ናት። ሴት ነች ፕሮቫይድ እያደረገች የምታኖራችሁ። ገንዘብ እኮ ሰው ሰራሽ ነገር ነው። ሴት ልጅ ገንዘብ እንዳታገኝና ገንዘብ እንዳይኖራት የሚያደርግ ሲስተም የፈጠራችሁት እናንተው ናችሁ። እንደዚህ አይነት ሲስተም ከፈጠራችሁ በኋላ ገንዘብ እናንተ ስለምታመጡ ሴት ጥገኛ ነች። ኖ የተፈጥሮ ፓራሳይት ናችሁ፣ ጥገኛ ናችሁ እናንተ። ቤተሰብን ገንዘብ አይደለም የሚያስተዳድረው። ኤፍ ዋይ አይ ፌሚኒዝም ሴቶች ኑሯቸውን እንዲታገሉ ራሳቸውን እንዲችሉ የሚያደርግ እሳቤ ነው። እንዲችሉ ማለት ሴቶች ራሳቸውን እንዲችሉ እንደዚች አይነቷ ሴት እዚች ሀገር ላይ እስከኖረ ድረስ እንደ ሉሲዎቹ አይነት ታሪክ እጅግ በጣም በፍጥነት እየተስፋፋ እየተስፋፋና እየተዛመተ እንደሚሄድ እርግጠኛ ርግጠኛል ምን አድርጉ ነው የምትለን? እናቶቻችን እንድጠሉ ነው፣ ፍላጎታቶቻችን እንድጠሉ ነው፣ ይህን ነገር እየነገረቻቸው ያለችው ወደፊት አግብተን ወልደን ዘራችንን መተካት እንዳንችል ነው እየነገረቻቸው ያለችው። ለሴቶች ሁሉ ምንድን ነው አድርጉ እኛ ምንድን ነው የበደልነው ነገር እየተወለደው ወንድ ልጅ ለስቃይዋን መከራዋን ያየችው እናትስ ቢሆን ለወንድ ልጅ ብቻ ነው እንዳንችላለችውም ሴት እኮ መከራዋን ስቃይዋን አይታለች እኮ እኛ የማናግዘው ነገር ሆኖብን ነው። ወንዶች በአለም ላይ እንደ እናቶቻችን የምንወደው ሰው የለንም፣ ግን የእናት ውለታ መከፈል መተካት አይችልም ሆኖብን ነው። ምን እናደርግሽ ሚስቶቻችን ወደፊት አርግዘን እናግዛቸው አንችልም መወልደ እናሳያቸው አንችልም ተፈጥሮ ሆነ ጸብሽ ከፈጣሪ ጋር ከሆነ እንግዲህ እሱ ጋር ተፋለሚና እንግዲህ የሚሰጥሽን ቅጣቱን እዛው ተቀበይ ምን እናደርግሽ ያለ ተፈጥሯችን ምን እናደርግ አሁን ላይ ዘመኑ እጅግ በጣም ከፍቷል እንደሚታየው ከፍቷል አንቺ ምናልባት በቀላሉ ገንዘብ አግኝተሽ በሶሻል ሚዲያው በምናም ልታድሬ ትችያለሽ ወንዱ ግን አብዛኛው ኢትዮጵያዊ ሁለት ሶስት ስራ ደም ተፍቶ ነው ገንዘብ እያገኘ ልጆቹን ባልተቤቱን እያስተዳደረ ያለው ባልተቤት የስራ ኖራት አልኖራት እንኳን አይልም፣ አይፎካከርም። ካላት ጥሩ ከሌላት የላትም፣ እኔ ነኝ ኃላፊነት ያለብኝ ብሎ በጫንቃው ተሸክሟል። ግን የሚስቱን ያክል ስቃይ ላይኖርበት ይችላል። ምንድን ነው አድርጎ እያለችን ያለችው ሴትዬ ዘር እንዳይቀጥል ነው። እኔ በጣም ስላልገባኝ ነው። እስቲ እና እንደው ምን አይነት ተፈጥሮ ያላት ሴትዮ ናት ይቺ? እናንተ እርስ በርሳችሁ ሴቶቹ እሺ፣ ከወንድ ጋር ላይተሽ፣ እርስ በርሳችሁ ተጋብታችሁ መኖር ፈልጋችሁ ነው። መውለድ ትችላላችሁ? ሆን በምን መንገድ ልትወልዱ ነው? እንደዚህ እየተንቀሳቀስሽ ያለችው፣ እንደው እንዲህ እየተንቀሳቀስሽ ያለችው። እስቲ እንደው ሀሳባት ሴቶቻችሁን እናንተ እስቲ ስጡባቸው። እኔ በጣም ግራ ስለገባኝ ነው የዚች ሴትዮ ነገር። ይመቻችሁ።